የእስልምና እምነት ተከታዮች በሙሉ እኳን ለ2017 ለፋሲካ በዓል አደረሳችሁ እያል በዓሉ የሰላም፣ የጤና፣ የደስታ እንዲሆንላችሁ እየተመኘን ሙሴ ጠቅላላ ሆስፒታል ዶክተር ዳግም አሰፋ ጋር እንግዲህ ዶክተር ዳግም አሰፋ የት ተወልደው የት አድገው እንዴት እንዴትስ አልፈው በምን ውጣ ውረድ ውስጥ አልፈው እዚህ እንደደረሱ እና የተለያዩ ሀሳቦችን ልምዳቸውን እናንተ ጋር እናደርሳለን። ፕሮግራሙን እየመራው ከእናንተ ጋር አቆይታ የማደርገው ሲሳይ ሼቱ። በድጋሜ በድጋሚ በዓሉ የሰላም የጤና የደስታ እንዲሆንላችሁ እንመኛለን። ዶክተር እኳን ለ2017 ለፋሲካ በዓል ለመላው ቤተሰብህ ለሙሴ ከስተመሮች ለጓደኞች ካደረሰ ክልልክ ወዳለሁ እንኳን አብሮ አደረሰ ዶክተር፣ እንግዲህ ፋሲካ ለአንተ ምንድን ነው? በጣም አመሰግናለሁ። ያው ፋሲካ እንግዲህ ያው የትንሣኤ በዓል የታወቀ ነው፣ በክርስቲያኖች ዘንድ የሚከበር ትልቅ በዓል ነው። የኢየሱስ ክርስቶስን መሰቀል እና ከራሱ ጋር ህዝቡን ማስታረቁን የሚያሳይ ትልቅ በዓል፣ የእርቅ በዓል፣ የሰላም በዓል፣ የተለያዩትን አካላት አንዴ ያደረገ ጥልን ያፈረሰ ትልቅ በዓል ነው እና እኛም ያው ከቤተሰብ ጋር ከህዝብ ጋር ሆነን በባህሉ በሃይማኖቱ፣ በስርዓቱ በዓሉን እናከብራለን ማለት ነው። ትንሣኤ ትልቅ በዓል ነው፣ የበዓላቶች ሁሉ አውራ፣ የበዓላቶች ሁሉ ታላቅ ቅዱሱ በክርስቲያን ዘንድ እግዚአብሔር ዓለምን ከፈጠረበት ዓለምን ያዳነበት ምስጢሩ ይበልጣል ተብሎ ስለምታምን ትልቅ በዓል ነው ትንሣኤና፣ ደስ ብሎን እንግዲህ አምሳ አምስት ቀን ከተጾመ በኋላ ጾም ተፈቶ ሁሉም ሰው ባለው በአቅሙ ጉረቤቱን ወዳጆቹን ዘመዱን በፍቅር እየተጋገዘ እየተጠያየቀ አብሮ እየበላ እየጠጣ ሁሉም አብሮ የሚያሳልፍ ትልቅ የተባረከ በዓል ነው። ዶክተር ዳግም የት ተወልደው የት ነው ያደጉት? እንዲሁም ደግሞ የትምህርት አካባቢ ወይ ትምህርት እንዴት ነበረ፣ ያለውን ስ ምንም ቢያወሩ እንግዲህ እዚህ ኦሮሚያ ክልል ውስጥ ሰሜን ሸዋ ነው ተወልጄ ያደግኩት እና ትምህርት ቤትም አንደኛና ሁለተኛ ደረጃ እዛ አካባቢ ነው የተማርኩት። ከዛ በኋላ ወደ ዩኒቨርሲቲ ነው ኢትዮጵያ ውስጥ የተለያዩ ዩኒቨርሲቲዎች ተምራለሁ። አጋጣሚ ሆኖ ፋርማሲ በሰማናዎች ውስጥ ፋርማሲ ጅማ ዩኒቨርሲቲ ነው የተማርኩት። ከዛ የሕክምና ትምህርትን ደግሞ ፕሪ ሜድ የሚባለውን ባህርዳር ዩኒቨርሲቲ ከዛ ደግሞ ጎንደር ዩኒቨርሲቲ በመቀጠልም አዲስ አበባ ዩኒቨርሲቲ ነው አንደር ግራጁዌት የተማርኩት። ከዛ ቀጥሎ ደግሞ የውስጥ ደዌ ህክምና ስፔሻሊቲም እንደዚያው በጥቁር አንበሳ ሆስፒታል ነው የተማርኩት። በመቀጠል ወደ ውጭ ሀገር በመሄድ በእንደገራው ፖል ሆስፒታል የጋስትሮ ኢንትሮሎጂ ወይም ደግሞ ጉሮሮ የአንጀትና የጨጓራ ልዩ ስፔሻሊቲ ነው የተማርኩት። ኦሎሞስት ዩኒቨርሲቲ ውስጥ ወደ 17 ዓመት ተምሬያለሁ። በተለያዩ የመንግስት ተቋማት ውስጥ አዳማ ሆስፒታል ወይም አሁን የአዳማ ሜዲካል ኮሌጅ የሚባለውን በሜዲካል ዳይሬክተርነት እስከ መሆን እንደመምራት፣ ፕሮቮስቱም ሆኖ እንደመስራት የተጨማሪም ደግሞ የተለያዩ ድርጅቶች ዩር ከፍተኛ ክሊኒክ ወይም ደግሞ ስፔሻሊቲ ሴንተርን በመመስረት አሁን ደግሞ ሙሴ ጠቅላላ ሆስፒታል ሙሴ ኃላፊነቱ የተወሰነ የግል ማህበርን በማቋቋም ህብረተሰቡን በማገልገል ላይ ይገኛል። እስቲ በልጅነቱ ጊዜ ፋሲካን እንዴት ታስታውሳል? እንዴት ነበረ ስታከብር የነበረው? አ ያው ገጠር ነው እንግዲህ ከፍተኛ ለሃይስኩል ወደ ከተማ እስክንገባ ድረስ ገጠር ነው የኖር ነው። ያው ከሃይማኖታዊ በዓሉ ይልቅ ይሄ ማህበራዊ ባህላዊ ነው የሚያደላው እና ይጾማል። ከተጾመ በኋላ ያው ጾሙ በምንፈሰግበት ቀን ሌሊት ላይ እንነሳለን። አስታውሳለሁ ብዙን ጊዜ ያው የምንፈስገው አያታችን ቤት ነው። ሌሊት እንነሳለን። ያው እዛ ተሰብስበው ሁሉም ቤተሰቡ ህፃናቱም ያው እንግዲህ ማታ ጉጉት ነው። እስክነጋ ዶሮ እስክጮህ ድረስ ትጠበቃለህ። ከቻልክ ትቆያለህ፣ ካልቻልክም እንቅልፍ ከወሰደ በኋላ ትነቃለህ። አብረህ እንግዲህ ደስ ብሎ ቤት ያፈራው ሁሉም አብሮ ጠጥቶ አብሮ በልቶ ደግሞ ስነጋ ደግሞ አስታውሳለሁ የቤተሰቡ ታላቅ ወንድ አባቴ ነው። እኛ ቤት መጣል ቁርስ እዛ ይበላል፣ ምሳ ደግሞ እየተባለ እንዲሁ ግቢ ውስጥ እየተዞረ እስከ ሳምንት እየተጠያየቀ ዘመድ ከዘመድ ጋር እንግዲህ ያው አክፋ የሚባል ነገርም አለ አው ብዙ ቤተሰብ ይሄ በክርስትናው በአበልጁ በበሩ ብዙ ስላለ ያው ፋሲካ ልዩ ነው። እንግዲህ ወቅቱም ጥሩ ጊዜ ነው። ስራም ብዙ ገብርና ላይ በዛ ማለት ከሆነ ወቅቱ ይሄ የበልግ ጊዜ ነው። ችግርም ብዙም አይጎላም እና ጥሩ ጊዜ ስለሆነ ፋሲካን ደስ ብሎን እየተጫወትን አክፋም እየሄድን እዛም እየተመለስን እየጠጣን፣ እየበላን፣ እየተጫወትን እናከብር ነበር ነበርና ትዝታው በጣም ደስ ላልስታወስከኝ። በተለይ በሌሊት ተነስተው የሚበላበት ሰው የሚፈታበት እኮ ሌሊት ላይ እንደ አጋጣሚ እንቅልፍ ጥሎክ ሳትበላ ያለፍክበት ነገር የለም። እንዲሁ አክፋይ ስትሄድ ዳቦ ተሸክመ እስቲ እንደዚ አይነት ነገሮችን ታስታውሳቸዋለህ? አይ ብዙ ጊዜ ይገጥማል። አንዳንዴ ቀስቀስ ተብሎ ለአንዱ ተነግሮ ሁን ብሎ ደብቆ የምነሳበት ጊዜ አለ። ቀስቀስ ተብለንም ደሞ በአመቱም ደሞ ዛሬ እኔ ቀስቃሾኜ ደሞ ሁን ብዬ ታላቆቼንም ሌሎችንም ሳልቀሰቅስ እንደው ለማናደድ የታለፈበት ጊዜ አለ። በጣም ትዝ የምል ሌላ። ብዙም ጊዜ ገጠር ላይ እንግዲህ ያ ወቅፋ ስትሄድ አዮቹ ዳቦውን ይዘው በጣም የምሮጡበት ጊዜ አለ። ሰው ወንዶች አህዮች ከሆኑ ከዛ ሰፈር ውስጥ ስገቡ ደግሞ ውሾች አባርሯሃልና ዳቦ ከወደቀ ደግሞ ያው ታውቃል የምመጣውን ነገር እና ያው አንተን የምትሮጦ እና በጣም በመደጋገም ይሄ ነገር ገጥመን ነበር እና ትዝ የምል ደስ የምል ትዝታ ነው። እሱም በአክፋ ጊዜ ደስታ በአል ነው። የሰላም በዓል ነው። የፍቅር በዓል ነው። የአንድነት በዓል ነው ብለናል። ነገር ግን አንዳንዴ በዓሉ ብቻ ትኩረት ስናደርግ ለምሳሌ ታችሁ ኮና ለሊቱ ሙሉ ዳቦ ይጋገራል እንጀራው ይጋገራል ወጡ ይሰራል እሳት እዚህም እዚህም ይሎኮሳል ሰው ደክሞት ደግሞ እንቅልፍ ነገር አለ ልጆች መንቀሳቀስ አለ ብዙም ጊዜ እሳት አደጋ ገጥመን ሆስፒታል ውስጥ እኛ ራሳችን ሆስፒታል ቤት ሁሉ ትተን ያሳለፍንበት ጊዜ አለ ሆስፒታል ውስጥ ይሄ እሳት አደጋዎች ይኖራሉ ሌላ የትራፊክ አደጋም እንደዚሁ ሰዎች ለበአል ወደ ቤት ለመሄድ ሩጫዎች ኖራሉ መጨናነቆች ይኖራሉ ከክፍል ሀገር ወደ ከተሞች መሯራጥ አለ በአል ለመድረስ እና ወይ ደግሞ አድርሶ ሹፌሩ አራግፎ ወደ ቤቱ ለመሄድ በሚሯሯጥበት ጊዜ መኪና አደጋ እንዲ ትራፊክ አደጋ ሆስፒታል አዳማ ሆስፒታል በነበርኩ ጊዜ አሁንም በሙሴ ጠቅላላ ሆስፒታል እንዲሁ ስገጥበን እናያለን። ደስታ ነው። ይጠጣል፣ ይበላል፣ ፈጣሪን ታመሰግናለ። እንደ ባህል ደግሞ ታከብራለ። በዚህ መሀል ደግሞ ያው የተለያዩ ምግቦች ስበሉ ያን ምግብም ለማብላላ ስባል ደግሞ መጠጦች ይጠጣሉ። በዚሁ መካከል ደግሞ አንዳንዴ ያብሶ ብዙ ጊዜ ሃምሳ አምስት ቀን ከተጾመ በኋላ ቆይቶ ከመጠጥም ርቆ ሰው ከምግብም ርቆ ድንገት የተለያዩ አይነት ምግቦች ነጠቆነ በዓል ስለሆነ ብዙ አይነት ምግብ ነው የሚሰራው። ጥሬውም፣ የበሰለውም የተለያዩ ነገሮች በምጠጡ በምበሉበት ጊዜ ህመሞች ይገጥማል። ብዙ ጊዜ ሰዎች ይታመማል። ሰው ጾም ላይ ከረሙ ሰዎች ምግቡ እንጀታቸው የለመደው ሌላ አይነት ምግብ ነው። አሁን አትክልቱን የተለያዩ ነገሮችን ነው ዝበላ የነበረውን አሁን ቅባቱ ምኑ በአንድ በምበላበት ጊዜ ቶሎ የጨጓራቸው አብሶ ጨጓራ ህመም ያለባቸው ሰዎች ህመም ይመጣሉ። አንዳንድ ጊዜ ከተቅማጥ ጋር የተገናኙ ነገሮች ይመጣሉ። ድንገት ደግሞ በጣም አልኮል ድንገት የጠጡ ሰች ከፍተኛ አልኮል ብዙም እንኳን በአንድ ቀን ብዙ ድንገት በምጠጣበት ጊዜ ቆሽት ላይ ከፍተኛ ተጽዕኖ ፈጥሮ የቆሽት ቁስለት ወይም ደግሞ አኪዩት ፓንክራታይትስ የሚባል ድንገተኛ እና መጥፎ በሽታ ገጥሞ ሰዎች ወደ ሆስፒታል ይመጣሉ። ይሄ ሁሉ ክስተት አለ። ሌላ ብዙም ጊዜ በባል ጊዜ የሚያሳስበን እና የሚያስጨንቀን እኛ አሁን መቼ በዓሉ የደስታን ሁሉ ሰው ደስ ብሎ ሰላም አግኝቶ እንዲያሳልፍ እንፈልጋለን ያደርጋለ ነገር ግን አንዳንድ ታማሚዎች አሉ። ምሳሌ የስኳር ታማሚዎች፣ የግፊት ታማሚዎች፣ የኩላሊት ታማሚዎች በሌላ ጊዜ ጨው አትብሉ፣ ቅባት አታብዙ፣ ራሳችሁን ጠብቁ፣ የልብ ታማሚዎች መድኃኒታችሁን በስርዓት ወሰዱ። በዚህን ጊዜ ሰዎቹ ጎረቤቱን ባ ባክን አንድ ቀን ነው ዛሬን እንኳን ከበዓል ከኛ ጋር እየተባለ በስሜት ውስጥ በመግባት እንግዲህ ከደስታም የተነሳ ለቤተሰቡም ደስታ ለመስጠት ሲባል የተለያዩ ምግቦች ለምሳሌ ጨው ሳይ የማይበላ ሰው የጨው መብላት መጠጥ የማይጠጣ ሰው መጠጥ መጠጣት መድኃኒቱን መርሳት የተለያዩ ካንሰር፣ ኤች አይ ቪ ሌሎችም ነገሮች ሊኖሩ ይችላሉ። እና እነዚህ የሚወስዱ ሰዎች መድኃኒታቸውን ይዘናጉና በዓሉ ደግሞ የተኮነ የአንድ ቀን በዓል አይደለም ትንሣኤ ሶስት ቀን አረቀን እንዲህ የሚገፋ በዓል ነው። ጥሪዎች አሉ፣ እንግዶች አሉ፣ ሰርጎች አሉ። እና በዚህ ጊዜ ውስጥ መድኃኒትን ማቋረጥና ላልተፈለጉ ነገሮች ምሳሌ ሰውነታቸው አብጦ ውሃ ቋጥሮ ይመጣሉ። ከዚያ በኋላ ቀስ ብለ ስንጠቃቸው እንደው ብዬ መድኃኒቷን አቋርጬ የምን ነገር አለ እና ስለዚህ ለህዝባችን ለደንበኞቻችንም እንደ ማህበረሰብ ማስተላለፍ የምንፈልገው በዓሉ የደስታ የሰላም፣ የፍቅር በዓል ይሁን እያልን እየተመኘን ነገር ግን ከሁሉም ነገር በላይ ደስታ የሚያምረው ጤና ስኖር ስለሆነ ሰው ሁሉ ተጓዡን በጤና እንዲገባ ቤት ውስጥም ያሉ አደጋዎች የእሳት አደጋና ሌላ ነገር እንዳይፈጸም፣ መጠጡንም ጤነኛም ብንሆን ታማሚዎች በልኩና በመጠኑ ብናደርግ ደሴታችን ሙሉ እንደሆን ከተፈለገ ከዛ በኋላ ደግሞ ቤተሰቡ ይረበሻል። አንድ ሰው ከቤተሰቡ ውስጥ ከታመመ በጣም ይረበሻልና እንዳይረበሽ በመጠኑ መብላት፣ በመጠኑ መጠጣት፣ በመጠኑ መደሰት ያስፈልጋል። ይሄ ብቻ አይደለም። በዚህ ጊዜ በበዓሉ እንግዲህ መረዳዳት፣ እኛ ተርፎን ጠጥተን በልተን ወደ ህመም ከሚቀየር ሌሎች በጎረቤታችን ያሉ በየመንገዱ፣ በየጎዳናው፣ በየሆስፒታሉ የወደቁ ደግሞ የበዓል ሽታ የምናፍቃቸዋልና ለነዛ ወገኖቻችን ብንደርስላቸው አብረን ደስታችንን በልክ አድርገን ዛሬም፣ የተወሰነውን ምግብ አሁን ብዙ ጊዜ እንመክራለን። አሁን እኛ ስመቱ ስትበሉ ስትጠጡ፣ መጀመሪያ ቀላ አንድ ምግብ ብቻ እሱንም በልክ ይሁን ከመጠን አይለፍ። የሚያምራችሁ ነገር ካለ ደግሞ በሚቀጥለው ቀን፣ በሶስተኛ ቀን፣ በአራተኛ ቀን እያደረጋችሁ አለማምዱ እንጂ በአንድ ጊዜ ወደ ሌላ ነገር እንዳትገቡ የምል እንመክራለን እና ይህ ብዙ ጊዜ ይገጥመናል ማለት ነው። ጥሩ የምትወድ ኢትዮጵያ ውስጥ ኖረ ምን የማትወድ ነገር አለ? ሁሉ ደስላል። የተለየ የምለው ነገር የለኝም። ግን ያው ሁሉንም በልኩ በመጠኑ ከሁሉም አይነት ማለት ነው ከጥሬውም ከጥብሱም ጠላውም፣ ሁሉም ነገር ይደረጋል። ሁሉም እየበላን እየተጫወትን እናሳልፋለን። ግን እንግዲህ ያው ዞሮ ዞሮ ለሰው ብዙ ስንመክር ስለምንከርም እንደፈለግን መብላት መጠጣት አይቻልም። ያው ድንገትም መጠራት አለ። ስለዚህ ባህሉ እስኪያልፍ ድረስ መጠጦችን ላለመጠጣት ይሞከራል። ምግብም ቢሆን ደግሞ ከብዶ እንዳትተኛ ራስን ትጠብቃለህ እና እንጂ ከሁሉም አይነት ጤናማ የሆኑ ለሰው በምናስተምረው ልክ እኛንም በሚጠቅሙ መልክ ያው ባህላችን ደስ ይላል። ማዕዱ ምግቡ ይጣፍጣል። እኔ ከሁሉም ዶሮውንም ስጋውን ሁሉንም እበላለሁ። ይሄን አልበላም ምለው ነገር የለኝም። በሁሉም ደስተኛ ነኝ ግን ሁሉንም በጥንቃቄ በጥንቃቄ ነው የምናደርገው። ምክንያቱም እኛም መርዳት ስገባን ድንገት ተረጂ ልንሆን ስለሚገባ ጥንቃቄ ያስፈልጋል። ማለት እንግዲህ ዶክተር፣ እስቲ ወደ ጤና ባለሙያ እንዴት ነው ልትመጣ የቻልከው? ትዝ ይለኛል ይሄ በሰማንያዎቹ መጀመሪያ አካባቢ ነው እና ኤች አይ ቪ በሽታ በጣም እየተሰራጨ በሚዲያ የምንሰማበት ጊዜ ነበርና እንደው ያው ታውቃለህ ያው ፍላጎቱ ይኖራል እንደው መድኃኒት አግኝቼለት እንደዚህ ሆኜ የሚባል ነገር ነበርና በዛው እኔም በቃ ይሄ በሽታ ለወደፊት ተመራምረን ለሀገራችን ብሎ ይጨርሳል። በጣም ቀሳፊ ተብሎ በጣም በሚዲያ ይነገር ነበር። ክለቦች አሉ በትምህርት ቤት እና ያኔ ነበር እንደው ባጠና ብዬ ውስጥ የተቀረጸው ለዛ ነው ፋርማሲ ሙያ ገብቼ ያጠናሁት። ስለዚህ በፋርማሲ ሙያ እያገለገልኩ ከቆየው በኋላ ወደ ሕክምና ወደ ዶክትሬት ዲግሪን የወሰድኩት እና ፍላጎቱ ነበር። ሌላው ቤተሰብም አባቴ እንደው ብዙም ጊዜ ምን ይመክረን ነበር? በተቻለ መጠን ኒቱራል የሆነ ሙያ ማንንም የማያስቀይም እንደ ግብርና ከማን ጋር ትጣላለህ? ግብርና ባለሙያ ስትም ሁሉንም ሰው ታስደስታለና ምንም ቢሆን ይል ነበር አባቴ። እንደው ዳኛ ብትሆን ፍጹም ቅን ዳኛ እንኳን ብትሆን ለአንዱ ስትፈርድ አንዱ ለመፍረድ አይቀርም እና ዞሮ ዞሮ ጠላት ማፍራት አይቀርም። በተቻላችሁ መጠን ወደፊት እንደ ህክምና ያለ እንደ ግብርና ያሉ ሙያዎችን ብታጠኑ ልጆች ይለን ነበር። ስለዚህ ያ በጣም አእምሮ ውስጥ ተቀርጸዋልና ስቆይ ደግሞ ያው እንደዚህ ዓይነት መድኃኒት ብንፈለስ ብናገኝ እንደ ሳይንቲስት ብንሆን የምል ነበር። እዛ በኋላ ከፍ እያልኩ ሲሄድ አገራችን ላይ ያለው የህክምና እጥረቱ ብዙ ሰዎች በህክምና ጎዱ በአካባቢያችን ብዙ ሰሱ ሞቱ አያለው እና ፍላጎቱ እያደረብኝ ሰው ለመርዳት በምለው እስከ ከፍተኛ ትምህርት እንግዲህ እስከ መጨረሻው በህክምና የገፋሁት እና አሁንም ደግሞ ሆስፒታል በመክፈት ብዙ የተጎዱ ሀገራችንን ህዝቦች ለመርዳት ፍላጎቱ ተቀርጾብኝ እያገለገልኩበት ነው ማለት ነው። ጥሩ ዶክተር፣ እንግዲህ ወደዚህ ወደ ሙሴ ጠቅላላ ሆስፒታል ከፍተው ወደ ግሎት ቢዝነስ አለም ከመጣቱ በፊት በመንግስት ተቋም ይሰሩ ነበረ? አዎ። ረዥም ጊዜ ረዥም ጊዜ ለምሳሌ ሀገራችን ላይ መንግስት ለውጥ መጥቶ በ1978 አዲስ ዞን ተቋቁሞ በነበረ ጊዜ ጎበዝ ተማሪ ነበር። ከዩኒቨርሲቲ ሲመጣ የአስር አመት ሪካርድ ሰብሬ ነበር። ከጅማ ዩኒቨርሲቲ የተመረኩ በፋርማሲ ሙያና፣ ምዕራብ ወለጋ ግንቢ አዲስ እየተዋቀረ ያለ ዞን ነበር፣ አዲስ ዞን ነበር። ድሮ የምታወቀው ምስራቁ እና ደምቢ ዶሎ ብቻ ነበር። ስለዚህ ምዕራብ ወለጋ ስቋቋም በዞኑ የጤና ጣቢያ ፋርማሲስቶኝ የሄድኩት እኔ ነኝ። እዛ እሱን ካደራጀም በኋላ

ከፍተኛ የጤና ባለሙያ እጥረት ስለነበረ እንደ ሪፎርም አድርጎ መለስተኛ የጤና ባለሙያ ኮሌጆችን በየቦታው ከፍቶ ነበር። ስለዚህ ሻሸመን መለስተኛ የጤና ባለሙያ ኮሌጅ የሚባል አሁን በመደወላቡ ዩኒቨርሲቲ ስለሆኖ ወደ ዩኒቨርሲቲ ያደገው ቦታ ክፍተት ነበር እና ግንቢ ላይ ደግሞ ከፍተኛ ውጤት እንዳለኝ ኦሮሚያ ጤና ቢሮዎች ያውቁ ነበር እና እንደውም በሬዲዮ ነበር ያንደ ስልክ ማስቸጋ ነበር። በሬዲዮ ተጠርጬ ቀጥታ ሻሸመን ሄድኩኝ። ወደ አምስት ዓመት የፋርማሲ ዲፓርትመንት ኃላፊ በመሆን የተለያዩ ዲፓርትመንቶችን በማስተማር እዛ ቦታ ላይ መንግስት አገልግያለሁ። ከዛ ቀጥታ ዩኒቨርሲቲ ገብቼ ሕክምና ከአጠናው በኋላ ተመልሼ ደግሞ እዚህ አጠገባችን አዳማ ከተማ ውስጥ ኃይለማርያም ማሞ ወይም አዳማ ሆስፒታል ላይ ሜዲካል ዳይሬክተር ለመሆን ብዙ ሪፎርሞች የቢፒአር የቢዝነስ ፕሮሰስ ሪኢንጂነሪንግ ጊዜ ነበር እና በከፍተኛ ሁኔታ ሆስፒታሉም እንደ አገሪቷም በኤች አይ ቪም በተለያዩ አገልግሎት ቢፒአርን በመቀበል አንደኛ ነበር በሪፎርሙ እና ያን ሪፎርም ሲደረግ የተለያዩ ሽልማቶችን እንደ ሀገር አቀፍ እንደውም እስከ ጠቅላይ ሚኒስቴር መለስ ዜናዊ ሽልማት እስከ መቀበል ደርሰናል። በዚህ ሆስፒታል እና ትልቅ ሪፎርም የተካሄደው በዛ ዘመን ነበር እና የዚህ ሆስፒታል ሜዲካል ዳይሬክተር ነበርኩ። ከዛ ወደ ዩኒቨርሲቲ ገብቼ ከተመለስኩ በኋላ እዚሁ አዳማ ሆስፒታል ላይ ተመልሼ ለአምስት ዓመት አገልግያለሁ። በዛ ጊዜ ውስጥ አሁን ያለው የድህረ ምረቃ ትምህርት በውስጥ ደዌ ሕክምና በማህፀንና ጽንስ በቀዶ ጥገና በሕፃናት ስሰራ ብዙ ካሪኩለሞችን ቢሮ ቁጭ ብዬ የጻፍኩት ዶክተሮችን አስተባብሬ ያጻፍኩት ካሪኩለሙ ሪቫይዝ ያስደረግኩት ትምህርት ኡን ሆኖ እንዲጀመር ያስደረግኩት እኔ ነኝና በዛ ከፍተኛ አስተዋጽኦ አድርጌያለሁ እና ብዙ ጊዜ አገልግያለሁ። መንግስት ጋር ካገለገልኩ በኋላ ነው። እንግዲህ በመንግስት ብቻ የዚህ ነገር ጤና መሸፈን እንደማይቻል ስገባን በግላችንም ደግሞ ሙሉ አረስታት አገልግሎት እየሰጠን ህብረተሰቡ ማገልገል አለብን በሚለው ያው ይሄ ፕራይቬት ፓብሊክ ፓርትነርሽፕ በመመስረት ሙሴ ጠቅላላ ሆስፒታልን አሁን ከፍተን እንግዲህ ያው ከሆስፒታሉ ጋር ከዛ ጋር ይህ ታማማቾችን ነው እየሰራን ያለ ነው ማለት ነው እና ከዛ በኋላ ነው ሙሴ የተወለደ። ያከበርን ያለ ነው የ2017 የፋሲካን በዓል ምክንያት በማድረግ ነው እንግዲህ ሙሴ ጠቅላላ ሆስፒታል በመገኘት ከዶክተር ዳግም አሰፋ ጋር በዓልን ምክንያት በማድረግ ዶክተር ዳግም የት ተወልደው እንዴት አደጉ፣ የትምህርት ሁኔታቸውስ እንዴት ነበር እና በዓል ሲመጣ ምን አይነት ትዝታዎች እንዳላቸው እና የራሳቸውን ልምድ እያካፈልን እንገኛለን። አሁንም ውይታችን እንደቀጠለ ነው ዶክተር እንዲሁም እርሶን ደግሞ የበዓላችን እንግዳ ክተል ነው የጋበዝነት። እስቲ ሙሴ ጠቅላላ ሆስፒታል ምን ምን አይነት አገልግሎቶች ይሰጣል እየሰጠ ያሉ አገልግሎቶችን ቢነግሩ። ሙሴ ያው እንደ ስሙ እንግዲህ ጠቅላላ ሆስፒታል ነው። ጠቅላላ ሆስፒታል ማለት ከመጀመሪያ ደረጃ ወይም ከሁለተኛ ደረጃ ሆስፒታሎች ከፍ ያለ ሆስፒታል ማለት ነው። ሙሴ ያው ትልቅ ሆስፒታል ነው በዘጠኝ ወለል ላይ የተመሰረተ ብዙ ማሽኖች እና ብዙ ባለሙያዎች ብዙ ዶክተሮች ያሉት ሆስፒታል ነው። ወደፊት ስፔሻላይዝድ ሆስፒታል ለማድረግ ነው እየሰራ ነው ያለ ነው። እንደ ማንኛውም ሆስፒታል የድንገተኛ አገልግሎት፣ የውስጥ ደዌ፣ የህፃናት፣ የማዋለድ፣ የቀዶ ጥገና የተለያዩ ነገሮችን ይሰጣል። ነገር ግን በልዩ ሁኔታ በልዩ ሁኔታ በአዳማና በዙሪያ እንደውም እንደ ኦሮሚያን ቢሆን በጣም ለህዝቡ ነፍስ አድን የሆኑ ስራዎች ለምሳሌ የኩላሊት እጥበት የለም፣ አካባቢያችን የለም፣ ከተማችን ላይም የለም አሁን በአሁኑ ሰዓት ሙሴ ጠቅላላ አገልግሎት ብቻ ነው ይህን ነገር እየሰጠ ያለው። ስድስት የጃፓን 22 እና 23 ላይ የተመረቱ በጣም ሞደርን የሆኑ ማሽኖችን በመጠቀም 24 ሰዓት ሙሉ በብዙ መቶ ሰዎች ለሚቆጠሩ ሰዎች ይህን አገልግሎት እየሰጠ ነው ያለው የኩላሊት እጥበት። ወደፊት ደግሞ ፈጣሪ ከፈቀደ በስትራቴጂክ ፕላናችን ላይ በጠና ነው መሰረት የኩላሊት ንቅለ ተከላን በቅርብ ጊዜ እንደምንጀምር ተስፋ እናደርጋለን። ሌላ እንደዚሁም የካንሰር ቀዶ ጥገና ለምሳሌ፣ እኔ የአንጀት የጉበት እና የጉሮሮ ስፔሻሊስት ነው ብያለሁ። በዚህ ሁኔታ ለምሳሌ መዋጥ አቅቷቸው ወደ እኛ ሆስፒታል የመጡ ሰዎች አሉ። እነሱም ገብቼ ኢንዶስኮፒያ አለው ናሙና ከዛ እንወስዳለን። ናሙና ከወሰድን በኋላ ደረጃ እናወጣለን። ደረጃ ካወጣም በኋላ ይህንኑ ካንሰር ላይ ካንሰር እዚህ የጉሮሮ አካባቢ ቀዶ ጥገና ስፔሻሊስቶች አሉ። ጉሮሯቸውን ቆርጠን ከላይ እና ከታች በመቀጠል ሰዎቹ እንድታከሙ ዛሬው እንኳን ሁለት ሰዎችን ኦፕሬሽን አድርገናል። ስፔሻሊስታችን ዶክተር መኮንን ፈይሳ ይባላል። የዚህ የጉሮሮ አካባቢ የደረትና የልብ አካባቢ ቀዶ ጥገና ስፔሻሊስት ሁለቱንም ነው ያየዋቸው እና ሁለቱም ሰዎች አሁን ሆስፒታል እዚህ ውስጥ ተኝተዋል እና ይሄም፣ ከዛ በኋላ ደግሞ ተጨማሪ ኬሞቴራፒ የካንሰር ሕክምና የሚባል መድኃኒት ካስፈለገም ለነሱ እንሰጣቸዋለን። ይሄም ልዩ ያደርገናል። ሌላው እንዳልኩ ይሄ ኢንዶስኮፒ የሚባለው ነገር ነው። ኢንዶስኮፒ ማለት አንድ ሰው ጉሮሮ ችግር ብኖርበት ጨጓራ ችግር ብኖርበት አንጀት ችግር ብኖርበት የምናይበት ነው። ማየት ብቻ ሳይሆን ህክምና ይሰጣል። ለምሳሌ የጉበት ታማሚዎች ከፍተኛ ፕሬዠር ወዳቸው ስለሚጨምር፣ ደሙ በጉበት በኩል ማለፍ ስለሚያቅተው በጉሮሮ በኩል ይመጣል። ያኔ ደምቶ ይሞታሉ። ስለዚህ ቀጥታ በመግባት ያን ደም በመቋጠር እንዳይደማና እዛው ቀጥ ማድረግ እና የሚሞተው ሰውየና ከዚህ አዲስ አበባ በትልቅ መኪና ውስጥ አምስት ስድስት ጊዜ ደምተው ይሞታሉ ይሞታሉ ብዙዎቹ። አሁን ግን ያ ነገር ቀርቷል። አያረሳ ነው የምንሰራው። ድንገተኛ ከመጣ ምናልባት ኢንዶስኮፒ ክብል ገብታቸው የታች ከሆነ ማሽኖ አለ፣ ያንኑ እንቋጥራለን። ይሄ ትልቅ ነገር ነው ለዚህ ከተማ። በብዙ መቶ የሚቆጠሩ ሰዎችን ነፍሳቸውን አድነናል። ይሄ ልዩ ያደርገናል። እዚህ ኢትዮጵያ ውስጥ ሆኖ ሙሴ ሳይሰራ ሌላ ቦታ ላይ የምሰራ ላቦራቶሪ የለማው ኤቭሪቲንግ ማለት ነው፣ ሁሉንም እንሰራለን። ስለዚህ ኦልሬዲ እሱ ሬቮሉሽናላይዝ አርገናል። ለከተማው ሕዝብ ትልቅ እፎይታ ፈጥረናል። እኛ ይሄ ብቻ አይደለም። ወደፊት ምንም አይነት አዲስ አበባ እና ዙሪያ ያለ ህክምና ከአዳማ እንደወጣ አንፈልግም። አይደለም ወደ ውጭ ሀገር ማለት ነው። ስለዚህ ይሄን ምንድን ነው፣ በሁለት መንገድ ነው ምና አንድ፣ ራሳችን እንሰራለን። ሁለት፣ ጓደኞቻችን እኛን እያያዩ እንዲሰሩ እናደርጋለን። አሁን እኔ ጋር የሆነ ነገር ስከፍት ሌሎች ጓደኞች ከዚሁ ከፊት ለፊት ባቲ ሆስፒታል እና ዶክተር አለማየሁ ትልቅ ስራ እየሰሩ ነው ያሉት። ኤምአርአይ ማሽን አስገብተዋል። ማሞግራፊ ማሽን አስገብተዋል። ሲቲ ስካን አስገብተዋል። ዶክተር ጎዳና በሌላ በኩል ድሬ ጎዳና ሆስፒታል እየሰራ፣ እኛ ጓደኞች ውስጥ ለውስጥ እየተነጋገር አንተ ልብ ላይ ስራ፣ እኔ ኩላሊት ላይ ስራ እንባለ፣ አንተ ሳምባ ላይ ስራ፣ እኔ ነርቭ ላይ ስራ እየተባባል እየተጋገዝ እየተመካከር በከፍተኛ ሁኔታ የከተማውን ጤና ቀይረናል። አዳማ በእርግጠኝነት ከክቡር ከንቲባችን ከአቶ ኃይሉ ጀልደ ጋር እያወራን ያለ ነው ይሄ ነው። ከተለያዩ አመራሮች ጋር እያወራናል ፍጹም የሆነ የጤና ቱሪዝም ሴንተር ለማድረግ ሀያ አራት ሰዓት እየሰራንበት ነው ያለ ነው። የሙሴ ጠቅላላ ሆስፒታል ለስንት ሰው የስራ ግ ፈጥሯል ማለት ይችላል? እንግዲህ ሆስፒታል ስለሆነ ባይ ዘ ወይ አንድ ሐኪም ብቻ በመቶ ሺዎች የምቆጠር ብር ይከፈለዋል። አንድ ሐኪም ብቻ ማለት ነው። በዛ ስትወስድ እና ከስሉ ሉ ቤተሰብ ምን ብትወስድ ብዙ ሺህ ሰዎች እንደሚጠቀሙ እናውቃለን። ግን እኛ አሁን በዚህ ሰዓት ቀጥታ ታክሲ እየከፈልን የምናገለግለው እስከ ሁለት መቶ ሰው ሆነ። ለመንግስት ግብር እየገበር፣ ጡረታ እየገበር፣ ታክሲ እየገበር የምናደርገው ወደ ሁለት መቶ ሆነ። ጠቅላላ ግን ሙሉ አገልግሎት ሲጀምር ይህ ማስፋፊያው ሲያልቅ እስከ አራት መቶ ሰው የስራ እድል ይፈጥራል። እንግዲህ ሀያ አራት ሰዓት ነው የምንሰራው። ድንገተኛ አለ። እኛ ብቻ ሳንሆን ደግሞ ጥሩ ነገር ምንድን ነው አሁነታቸው ከሆነ መንግስት ቤት የሚሰሩ ዶክተሮችም ይሁን ሌላ ጤና ባለሙያዎች የደሞዝ እጥረት እንዳለ በየሚዲያ በየሶሻል ሚዲያው እንመለከታለን። ይህን ለማስቀረት ብዙዎቹን አብረን እንሰራለን ከነሱ ጋር ይመጣሉ በትርፍ ጊዜያቸው ለምሳሌ 11 ሰዓት የመንግስት ሥራ ከጨረሱ በኋላ እሁድ የመንግስት ስራ በማይኖራቸው ሰዓት እኛ ጋር ይሰራሉ። ለሌት አድሮ ይሰራሉ፣ ቀን ይሰራሉ፣ ኦፕሬሽን ይሰራሉ። የአይሲዩ የጽኑ ህሙማን እዛ የሚሰሩት እዚህ መጥቶ ይሰራሉ እና ለመንግስት ጋር እነዛ ሰዎች ተረጋግቶ በመንግስት ቤት እንዲቆዩ በኢኮኖሚም ከውጭ የሚመጡት በጣም ከፍተኛ ድጋፍ እያደረግን ነው ያለ ነው። የራሳችንም ሰራተኞች 24 ሰዓት ስለሚሰሩ ቀንም ማታም በትርፍ ጊዜያቸው ስለሚጠቀሙ በደሞዛቸውም ደስተኞች ናቸው። ስለዚህ በዚህ መልክ ለብዙ ሰዎች የስራ እድል ፈጥረን እንላለን። ከእርሶ ከስራ ስኬት ጋር የባለቤቱ ድርሻ እንዴት ትገልጻለች? እውነት ለመናገር በጣም ባለቤት በጣም ጎበዝ ናት። ባለሙያም ናት፣ ነርስ ናት፣ ከኔ ጋ ነው ያለችው። ሆስፒታሉንም እሷለች የሰራችው፣ ግንባታው ላይ እውነት ለመናገር ሙሉ ግንባታውን ስራ፣ ይሄ የፋይናንሱ ስራ የምትሰራው እሷ ናት እና በጣም ጠንካራ ሴት ናት ስለዚህ እውነት ለመናገር ባትኖር ኖሮ ሙሴ በጭራሽ ሊሆን አይችልም። ምክንያቱም እኔ ሰራለሁ እጄ መገንባት አልችልም። ካልገነባ ደግሞ ያው ገንዘቡ እዛ ቁጭ ብሎ ይበላሻል እንጂ ጥቅም የለው። ስለዚህ እያንዳንዱን ነገር የጎደለውን የምታሟላ እኔ ያለው ለምሳሌ አዲስ ሰርቪስ ለመክፈት ስፈልግ ይህ ሰርቪስ መክፈት አለበት ብለን ካጠናም በኋላ ሙሉ በሙሉ ያን የምታስፈጽመው ከሌሎች የማኔጅመንት ሰዎች ጋር ሆና እሷናት ማለት ነው። እና ይሄ ማኔጅመንቱን ፓርት ማስፋፊያ ትላልቆቹ ስራ ቢሮ ለምሳሌ ያየተ ከሆነ ህሙማን አሉ እዚህ በሽተኛው እዚህ ተኝተዋል። እንዴት አድርጌ ትቼ እሄዳለሁ? ዘልዬ የሚደማ ሰው እያለ ስለዚህ ቢሮ ጉዳይ አሁን ማስፋፋቱን ሌሎቹ ሥራዎች ላይ የምትጨርሰው እሷ ናት ማለት ደግሞ አሁን በበዓልም ወቅት እንግዲህ ያው ሙሉውን እኔ አሁን እንዳባወራ እጅ በግ መግዛት አልችልም። ሌላ ነገር ማድረግ አልችልም። ሙሉውን ሄደ ደግሞ ሸፍና ያንን የምታደርግ እሷ ናት። በጣም ባለሙያ ናት። በጣም እዚህ በሙያ ፕሮፌሽናልን ባይዘወይ ነርስን ብትሆን ዲግሪዋን ያላት ነርስ ናት። እሱ ብቻ ሰ ውጭ ጋር ከኔ ጋ በመሄድ ኢንዶስኮፒ ረዳት ነርስነት ሁን የተማረች እሷ ናት። ከዛ መታ ነው እነዚህ ሰዎች የምታሰለጥ ነው አንዳንድ ማሽኖችም ላይ እንዲ ስልጠናዎች ስኖሩ ቀድማ ተሰለጥናለች። መታ ታሰለጥናለች። በጣም ጉበዝ ባለሙያ ናት። ቤት ውስጥም ደግሞ በጣም ጥሩ ባለሙያ ናት። ልዩ ጠላ ትጠምቃለች። ዶሮዋ በጣም ደስ ላት። ስለዚህ ሲስትር መስከረም ትሉ ትባላለች። በጣም ጎበዝ ሴት እና መኛለው ለልጆችም እንደዚህ አይነት ትዳር ቢሰጣቸው ሁሉም ወንድ እንደዚህ አይነት ትዳር ብኖሮ፣ ላሉ አንዳንድ ወንድ ጓደኞች ላይ አለው ቅድም ስማቸውን የሚጠቃቅሰው ጓደኞቼ ላይ ባለቤቶቻቸው የሷን አሪያ በመከተል ትልቅ ትልቅ ስራ እየሰሩ እኛንም እየረዱን ያሉ ነው እና ሴቶቹን ኢምፓወር ብናረጋቸው በጣም ትልቅ ትልቅ ለአገር ለግለሰብም እረፍት ነው ብዬ አስባለሁ። እኔ በዛ በጣም ከታደሉት በጣት ከሚቆጠሩ ጥቂት ወንዶች እድለኛው ነኝ እላለሁ። ዘንድሮ እንደውም ጥር 28 ላይ ሀያ አምስተኛ ዓመት በዓላችንን በደማቁ አክብረን ነበርና በጣም ደስ የሚል ትዳር ነው አለኝ። እና ለስኬቴ ምክንያቱ ከፈጣሪ በታች እሷ ናት ብዬ ነው ሞስ ሶስት ልጆች አው የመጀመሪያው፣ አሁን አምስተኛ ዓመት ዶክተር ልትሆን ነው ኦልሬዲ፣ እየተማረች ነው፣ አርሲ ዩኒቨርሲቲ እየተማረች ነው። አጋጣሚ ሆኖ ሶስቱም እንዲያልላቸው ግን እኔ ከምሰራው ቤት ውስጥ ያዳንኳቸው ሰዎች ሰዎች ስለ እኔ መጥቶ በሚዲያ ሲመሰክሩ፣ ሆስፒታል መጥቶ ሲያዩ የሚደረጉ የሚሆኑ ታሪኮችን እየተመለከቱ ሰዎቹ ሲያመሰግኑ፣ ድንገት እነሱንም ሲያገኙ አባታቸው አዳንን ምናምን ብሎ ነገር ስለሚሰሙ፣ ሳያውቁ ብቻ ሶስቱም ወደ ሕክምናው ዓለም ነው የተጓዙ ያሉት። እነዛዎቹ ሀይ ስኩል አካባቢ ናቸው ያሉት። አንዷ ግን ኦልሬዲ አሁን ዶክተር ሆና ልትመጣ ነው፣ ከዓመት በኋላ ወደ ሙሴ ትቀላቀላለች ማለት ነው። በዛው መዝመር እየሄዱ ነው እነሱ። ዶክተር እንግዲህ በዓል ሲከበር እንግዲህ መብላት መጠጣቱ እንዳለ ሆኖ እንግዲህ ከዚህ ጋር ታጅቦ የሚመጣ የባህል ዘፈኖች አሉና፣ እና እስቲ ከበዓል ዘፈኖች ለአድማጮች የምትጋብዘው ዘፈን ካለ እድሉ ልስጥ። በፋሲካ ላይ ብዙን ጊዜ ነ ትዝ የምለኝ የታደሰ አለሙ ነው። ያው በቀራኒዮ ላይ ዋለ የምለው በጎሎጎታ ላይ ዋለ ወይም ሚሻ ሚሾው የምለው በጣም ፋሲካን አይታችሁ ከሆነ ከሌላው ከእንቁጣጣሽ ሌሎች ሌሎች ዘፈኖች አሉ። በዛ ጊዜ ግን ጥሩ ነው። ምናልባት ጊዜ ካላችሁ ለአድማጭን በዛው ብትጋብዙልኝ ይላል። የታደሰ አለሙ ሚሻ ሚሾው እንግዲህ እያከበርን ያለ ነው እንግዲህ የ2017 የትንሣኤ በዓል ምክንያት በማድረግ ነው እና እንግዲህ በዓል ሲመጣ ብዙ ትውስታዎች ያሉትን ተሞክሮ ምን ውጣውረድ አልፈው እዚህ እንደደረሱ እንግዲህ ብዙ ነገር አካፍለውናል። እና እስቲ ዶክተር መጨረሻ ላይ እንግዲህ ለመላው ለእምነቱ ተከታዮች፣ እንዲሁም ለቤተሰቦች፣ ለጓደኞች፣ ለሙሴ ጠቅላላ ሆስፒታል ተጠቃሚዎች በሙሉ የእንኳን አደረሳችሁ መልእክት በዚህ አጋጣሚ ማስተላለፍ ትችላለህ። አመሰግናለሁ እንግዲህ የእናንተንም የአዳማ ኤፍኤምንም በጣም አመሰግናለሁ። እዚህ ድረስ መጥታችሁ ይሄን ኢንተርቪው ስላደረጋችሁ በዓልን ከኛ ጋር ስላከበራችሁ ሁሌ መጋሮቻችን ናችሁ። አብረን እንሰራለን። እያደጋችሁ እየሰፋችሁ ወደ ቴሌቪዥን እየመጣችሁ እንደሆነ ሰምተናል። ይሄ ለኛ ትልቅ ማበረታቻ ነው። እናመሰግናለን ለመላው የክርስቲያን እምነት ተከታዮች። እንኳን ለ2017 የትንሣኤ በዓል በሰላም በጤና አደረሳችሁ። በዓሉ የሰላም የፍቅር፣ የአንድነት፣ የበረከት በዓል እንደሆንልን ላለው ለባለቤቴ፣ ለሲስትር መስከረም ሁሉ ለልጆቼም፣ ለወንድሞቼ፣ ለእህቶቼ፣ ለቤተሰቤ፣ ለሙሴ ጠቅላላ ሆስፒታል ሰራተኞች፣ እንደውም በአዳማና በዙሪያ የምትኖሩ ሕብረተሰብ ደንበኞቻችን እንኳን አደረሳችሁ። ወደፊት ሌላ በዓል በደስታ በሰላም የምናከብርበት እንደሆን። ሙሴ ጠቅላላ ሆስፒታል አትታመሙ፣ ከታመማችሁ ግን ቤታችሁ ነው ለአገልግሎት የከፈተ ሆስፒታል ነው እና አብረን እንደግ፣ አብረን እንለወጥ። ሌሎች አጋር የጤና ድርጅት ባለቤቶች እና ሰራተኞቹም እንደዙ ከተማችንን ልዩ የጤና ቱሪዝም ሴንተር አድርገን መንግስት በያዘው ስማርት ሲቲ ልዩ ከተማ ለማድረግ ሌት ተቀን ጠንክረን እንድንሰራ እያሳሰብኩ መልካም በዓል፣ የተባረከ ጊዜ እንደሆንላችሁ እመኛለሁ። አመሰግናል